በአሁኑ ሰዓት በሀገራችን ቅንጡና የተንደላቀቀ ህይወትን የሚኖሩ አርቲስቶች መካከል ለዛሬ አስሩን እነግራችኋለሁ። ተዋናይና የማስታወቂያ ባለሙያ የሆነችው ሰላም ተስፋዬ በሐረር ከተማ ብትወለድም በተለያዩ የሀገራችን ክፍሎች በመዟዟር ኖራለች። ተዋናይ ሰላም ተስፋዬ በ2012ና በ2013 ገቢዋ በከፍተኛ መጠን እንደጨመረ ተነግሯል። ሰላም ተስፋዬ በምትሰራቸው ስራዎችና ማስታወቂያዎች ዝናዋ የናኘ ሲመጣ በ2013 ዓ ም ለአንድ ድርጅት ብራንድ አምባሳደር ሆና አምስት ሚሊዮን ብር ተፈራርማለች። ተዋናይት ሕይወት አበበ ተወልዳ ያደገችው ጣሊያን ሰፈር ነው። ያደገችው ከአያቶቿ ጋር ሲሆን የመጀመሪያ ደረጃ ትምህርቷን አፍሪካ አንድነትና እድገት ፋና ተምራለች። ሁለተኛ ደረጃ ትምህርቷን በመድኃኔ ዓለም ካጠናቀቀች በኋላ በ16 ዓመቷ ወደ ሞዴሊንግ ዓለም ተቀላቀለች። እፀ ሕይወት አበበ በትወና ሙያ ከ9 እስከ 10 የሚደርሱ ፊልሞችንም ሰርታለች። ከህዝብ ጋር በደንብ ያስተዋወቃት ፔንዱለም የተሰኘው ፊልም ነው። ቦሌ መድኃኔ ዓለም ከካልዲስ ኮፊ ወረድ ብሎ የሚገኘው ዘመግ የተባለው ሬስቶራንት ባለቤት ነች። ግንቦት 23 2004 አግብታ መጋቢት 15 2009 ተፋታለች። በተፋታችበት ወቅትም የተካፈለቻቸው ንብረቶች እንዳሉ በወቅቱ ተገልጸዋል። ኤክስካቫተር፣ ሁለት የውቅታ መኪና፣ ትራክተር፣ የንግድ ኮንዶሚኒየም እንዲሁም 1 ሚሊዮን 350 ሺህ ብር ከባለቤቷ ጋር ስትፋታ በወቅቱ ያገኘቻቸው ንብረቶች ናቸው። በአሁኑ ሰዓትም ጊዜዋን የምታሳልፈው በስፖርት በተለያዩ ሀገሮችን በመጎብኘትና ከልጆቿ ጋር ነው። ቴዎድሮስ ካሳሁን ወይም ቴዲ አፍሮ። ቴዲ ተወልዶ ያደገው አዲስ አበባ ኳስ ሜዳ ሲሆን በሙዚቃ ስራውም ግንባር ቀደም ነው። በበርካቶች ዘንድም ተወዳጅነትን ያተረፈው ቴዲ ለሙዚቃ የተሰጠ የጥበብ ሰው ሲሉ አብዛኞቹ ይገልጹታል። በአሁኑ ሰዓትም 48 ዓመቱ ሲሆን ድምቅ ባሉ የኮንሰርት ዝግጅቶቹም ይታወቃል። በሁለቱ አልበሞቹ 8 ሚሊዮን ብር እንደተከፈለው ይገመታል። ኢትዮጵያ የተሰኘው የመጨረሻ አልበሙ በ10 ሚሊዮን ብር ለሽያጭ እንደቀረበ ይታወቃል። ቴዲ በተለያየ ጊዜ በውጭ አገር በሚያቀርባቸው ኮንሰርቶችም ረብጣ ዶላሮችን ያገኛል። ነገር ግን ከሙዚቃው ጎን ለጎን የተለያዩ የኮንስትራክሽን እቃዎችን እንደ ግሌደር እንዲሁም ቦቴዎች በማከራየት ገቢ ያገኛል። እንዳንዳንድ ምንጮችም ከሆነ ቴዲ አፍሮ በአሁኑ ሰዓት ወደ 480 ሚሊዮን የሚጠጋ ገንዘብ እንዳለው ይገመታል። ሰይፉ ፋንታሁን የትውልድ ቦታው ሀረር ሲሆን የፊልም ተዋናይ፣ የማስታወቂያ ባለሙያ፣ ኢቢኤስ ላይ የሚቀርበው የቲቪ ሾው አዘጋጅና አቅራቢም ነው። በአሁኑ ሰዓት የአራት ልጆች አባት ሲሆን በጋራ የኢትዮ ኤፍኤም ሬዲዮ ጣቢያ ባለቤትም ጭምር ነው። መሰረት መብራቴ ተዋናይት። መሰረት መብራቴ ተወልዳ ያደገችው አዲስ አበባ ግቢ ገብርኤል ነው። ትወናንም በልጅነቷ የጀመረችው ሲሆን ወደ መድረክ ያመጣት የመጀመሪያዋ ስራዋ ደግሞ በኢቲቪ የሻማምባ የተሰኘው ተከታታይ ድራማ ነበር። በዚህ ድራማዋም ትልቅ ተቀባይነትን ያገኘች ሲሆን ከመቶ ሃምሳ በላይ የማስታወቂያ ስራዎችንም ሰርታለች። የቲያትር ባለሙያም ስትሆን በሀገር ውስጥና ከሀገር ውጭም የተለያዩ ቲያትሮችን ትተውናለች። ትንሽ የማይባሉ የሬዲዮ ድራማዎች ላይም ተሳትፋለች። መሰረት መብራቴ በርካታ ፊልምና ድራማዎች ላይም ተሳትፋለች። እንዲሁም ጎን ለጎን በበጎ ስራዎቿም እናውቃታለን። ተዋናይት ፍሬያት የማነ የትውልድ ቦታዋ በታሪካዊቷ ጎንደር ከተማ ሲሆን ከስድስት በላይ ፊልሞችንም ሰርታለች። ፍሬያት በተለያዩ ሙዚቃዎች ላይ በሞዴልነት ሰርታለች። እንዲሁም ኤቤስ ቴሌቪዥን በሚያቀርበው የእሁድ መዝናኛ ፕሮግራም ላይ ከአስፋው ጋር በመሆን ሆስቶናም ሰርታለች። በ2012 ዓ ምትም በአንድ ዓመት ብቻ ወደ አምስት ሚሊዮን ብር የሚጠጋ ገቢ አግኝታለች። ከዚህም በተጨማሪ ቦሌ አካባቢ የራሷ የሆነ ሬስቶራንትና ድርማግ የተሰኘ የሀበሻ ልብስ ድርጅትም አላት። ወደ ውጭ ሀገሮችም ኤክስፖርት ታደርጋለች። በአሁኑ ሰዓትም ኑሯን ያደረገችው በአሜሪካ ነው። ተዋናይ ፍሬያት የማነ በትወና ብቃቷ የተለያዩ ሽልማቶችን ተሸልማለች። ከነዚህም ውስጥ በማያ ፊልም የተሸለመች ሲሆን በአፍሪካ ደረጃም በወፍ የቆመች ፊልም ለሽልማት በቅታለች። ዮሴፍ ገብሬ ወይም ጆሲ ጆሲ የተወለደው ዲላ ውስጥ ሲሆን እስከ ስድስተኛ ክፍል ድረስም በዲላ ከተማ በሚገኝ መካነ ኢየሱስ ትምህርት ቤት ተምሯል። የሁለተኛ ደረጃ ትምህርቱንም አዳማ ሀይስኩል እየተማረ ጎን ለጎን የሚሰራውን የጋዜጠኝነት ሙያ እስካሁን ድረስ ቀጥሎበታል። በአሁኑ ሰዓት 44 አመቱ ሲሆን የጄቲቪ ና የጄኤፍኤም ሬዲዮ ጣቢያ ባለቤትም ነው። በበርካታ በጎ አድራጎት ስራዎች የምናውቀው ጆሲ በንግዱ አለም ውስጥም ይሳተፋል። በአሁኑ ሰአትም አዳማ ላይ ጄ ጄሪዞልት የሚባል ኢንተርናሽናል ሆቴል የከፈተ ሲሆን በተለያዩ የንግድ ስራዎች ላይ ይገኛል። አብርሃም ወልዴ። አብርሃም ወልዴ ትውልዱ አዲስ አበባ ሲሆን እድገቱ ደግሞ ፍቼ ከተማ ነው። አብርሃምን በባላገሩ አይደልና በባላገሩ ምርጥ እናቀዋለን። ከ1981 ዓመተ ምህረት ጀምሮ በሬዲዮ ድራማዎች ጸሐፊነት፣ በተዋናይነት እንዲሁም በዘፈን ግጥምና ዜማዎችን እየደረሰ ለኪነ ጥበቡ የበኩሉን አስተዋጽኦ አድርጓል። ሁለገብ ባለሙያ የሆነው አብርሃም በልጅነቱ ክራር መጫወትን ይወድ ነበር። ባላገሩ በተሰኘ ሙዚቃም ከቁጥር አንድ እስከ አምስት ድረስ በተለያዩ ሙዚቀኞች ስራውን አስደምጦናል። የባላገሩ ቲቪ ባለቤት ሲሆን ደረጃውን የጠበቀ ሪኮርዲንግ ስቱዲዮም ኢትዮጵያ ውስጥ ከፍቷል። ለረጅም ጊዜ በሀገር አሜሪካ የቆየው አርቲስት አብርሃም ወልዴ ለበርካታ ድምፃውያንም ግጥምና ዜማን እየደረሰ አበርክቷል። ሰራዊት ፍቅሬ ውልደትና እድገቱ አዲስ አበባ ከተማ ካሳንችስ ሰፈር ነው። የጥበብ ጉዞውንም ከአፍለኛ የጥበብ ቡድን ውስጥ አብሮ ጀምሯል። በዛ ቡድን ውስጥም በድርሰትና በትወና ይሳተፍ ነበረ። ለትልቅ እውቅና ያበቃውም በኢትዮጵያ ሬዲዮ ሊተላለፍ የነበረው አብዬ ዘርጋው የተሰኘው ገጸ ባህሪ ነው። ከዛም በመቀጠል በበርካታ የቲቪ ድራማዎች ላይ በትወና ሰርቷል። ከተወዳጇ ተዋናይ ሙሉ አለም ታደሰ ጋር በጋራ በመሆን የማስታወቂያ ድርጅትንም ከፈቱ። ከሙሉ አለም ጋር በመሆን ለቁጥር የሚያስቸግሩ ማስታወቂያዎችን ቢሰራም ለብቻው በመሆንም ከሶስት ሺህ በላይ የሆኑ ማስታወቂያዎችን ሰርቷል። የራሱ ሲኒማ ቤትና በጣም ዘመናዊ የሆነ መኖሪያ ቤትም አለው። አበበ ባልቻ በ1948 እንግሊዝ ኤምባሲ አካባቢ ነው የተወለደው። ከአንድ እስከ 12ኛ ክፍልም ኮከበ ጽባህ ትምህርት ቤት ተከታትሏል። በተለያዩ ተከታታይ ድራማዎች የምናውቀው ተዋናይ አበበ ባልቻ በተለይም ሰው ለሰው በተሰኘው ድራማ ትልቅ ተወዳጅነትን አትርፎለታል። አበበ ባልቻ ከትወናው ጎን ለጎን እሳት የላሰ ጠበቃም ነው። በአሁኑ ሰዓት የሚድሮክ ኢትዮጵያ ጠበቃ ሆኖ እያገለገለ ይገኛል። ከባለቤቱ ዝነኛና ታዋቂዋ መዓዛ ብሩ ጋር ሸገር ኤፍኤም የተሰኘ የራሳቸው የሆነ የሬዲዮ ጣቢያም አላቸው። አብራችሁኝ ስለቆያቸው አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ።